አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሀያ ሶስት በዚች ቀን ታላቁ ክቡር የሆነ የሰማቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። ተአምራቱ እስካሳየን ድረስ የተጋደለ የቅዱስ ሮቆ አረፈ። ቅዱስ ጊዮርጊስ ሊቀ ሰማዕታት ሚያዝያ ሀያ ሶስት ቀን በዚች ቀን ጸሐይና የአጥቢያ ኮከብ የተባለ የታላቁ የቅዱስ የክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነት ፍጻሜ ሆነ የዚህ ቅዱስ አባት መስፍን ነው ስሙም እንስጣጢዮስ ይባላል ከቀጵዶቅያ አገር ነው የእናቱም ስም ቴዎስፒታ ይባላል ከፍልስጤም ሀገር ናት ታናሽ ሆኖ ሳለ አባቱ አረፈ ሀያ አመት በሆነው ጊዜ የአባቱ ሹመት ሊቀበል ወደ ንጉስ ጁንዲ ያኖስ ዘንድ ሄደ። የንጉሱም ጣዖት አቁሞ ጣዖት እንዲያመልክ ሰዎች ሁላ ሲያስገድዳቸው አገኘው። ይህን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በሱም ዘንድ ያለው ገንዘብ ሁሉ ለድሆች እና ለምስኪኖች ሰጠ። ባሮቹም ነፃ አወጣቸው። ከዚህ በኋላ በንጉስ ፊት ቆሞ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ንጉሱም አባበለው ብዙ ቃል ኪዳን ገባለት። እሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይ አሰቃየው። ጌታችን ግን ያጸናው ያጸናዋል ቁስሉም ያድነዋል። ሶስት ጊዜ እንደሚሞት እርሱንም እንደሚነሳ በአራተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው ስሙንም በባሉ ሁሉ የተገለጠ ይሆን ዘንድ በተጋድሎ እና መከራውን በመቀበል ጽኑ በሆነ ስቃይ ሰባት ዓመት እንደሚኖር መላእክት እንደሚያገለግሉት ነገረው። ንጉሱም የቅዱስ ጊዮርጊስ ባለመታዘዞና ባለመመለሱ እጅግ አዘነ። ስለዚህም አትናቲዮስ የሚባል ታላቅ ስራይኛ አመጣ። እርሱም መርዝ ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም የአንጽዋ ጠጣ፣ ምንም ጉዳት አልደረሰበትም። ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእሱም ጋር ሌሎች ብዙ ሰዎች በሰማዕትነት ሞተው የህይወት አክሊል ተቀበሉ። ቁጥራቸውም ሰላሳ ሺ ሰባት መቶ ነፍስ ነው። ቅዱስ ጊዮርጊስን በዲዳኖስና በሰባ ነገስታት ፊት በቆመ ጊዜ በዚያ የተቀመጠባቸው የእንጨቶች ወንበሮች ነበሩ። ቅዱሱም እኒህ የተቀመጠባቸው ወንበሮች እንዲበቅሉ፣ እንዲያብቡ እና እንዲያፈሩ ታደርጋቸው ዘንድ ካንተ እሻለሁ አሉት። በዚያም ጊዜ ጸለየ እንዳሉትም አደረጋቸው፤ ይህን ድንቅ ስራ አይተው ቁጥራቸው ቁጥሩ የሌላቸው ብዙ አዛብ ወደ ጌታ በጌታ አመኑ። ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት፣ አቃጠሉትም፣ አሳረሩት፣ አሳረረውም ስጋውን አጥንቱን ፈጅተው አመድ አድርገው እጅግ ተራራ ላይ በተኑ። ጌታችንም ነፍሱ ወደ ስጋው መለሳት። ደግሞም አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታ በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አዛብ አይተው አደነቁ። በጌታችንም አምነው በእምነት በሰማዕትነት ሞቱ። ነገስታቱም ደግሞ ሙታኖችን ብታስነሳ አምላክህ እውነት አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱን ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶች አስነሳላቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምም ወሬ ተናገሩ፣ ጥምቀትንም ተቀብለው ተመልሰው አረፉ። ከሀዲያን ነገስታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አስነሳህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንድ ድሀ ሴት ዘንድ አስጠበቁት። እሷም እንጀራ ልትለምን እንጀራ ልትለምንለት ወጣት የእግዚአብሔር እንጀራ ልትለምንለት ወጣት የእግዚአብሔር መልአክ በላይ ከበጎ ነገር ሁላ የተመላ ማዕድ አቀረበላት። የዚች መበለት ቤት ምሰሶ ቅርንጫፍ አበቀለ ታላቅ ዛፍም ሆነ። ያቺ መበለት በተመለሰች ጊዜ የቤቱን ምሰሶ ቅርንጫፎች አብቅሎ ታላቅ ዛፍ ሆኖ እንደሆነ ስለማአዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሱም እንዲህ ብላ እሷም እንዲህ ብላ ለመነች። የአምላክ አገልጋይ ከሆንክስ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነት ስለ ጌታችን እምነት አስተማራትና በመስቀል ምልክት አማ አማትበው ያን ጊዜ አየ ቅዱሱን። በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሱ በአገሩ ሜዳ ውስጥ ሲዘዋወር ያቺ ዛፍ አይቶ አደነቀ፣ ስለ እሷም ጠየቀ። ቅዱስ ጊዮርጊስ በእሷ ዘንድ የተቀመጠባት የዛት መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱሱም ከዛ ወስዶ አስገረፈ። በመንኮራኩርም አብራዩት። ሞቶም ከከተማ ውጪ ጣሉት። ጌታም ከሞት አስነሳ፣ ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ። ስለ ህይወቱ አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱም ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገጠዋት ለአማልክቶችህ መስዋዕት አቀርባለሁ። አንተም ህዝቡም እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩኝ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ፣ የዳዊት መዝሙር አነበበ። የዱዳኖስ ሚስት እለእስክንድርያ ንግስት ሰምታ ቃሉን ደስ አሰኛት። የሚያነበውም ይተረጉምላ ዘንድ ለመነችው። እሱም እግዚአብሔር ዓለም ከተፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታ አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞሮ፣ የቤቱን ምሰሶ ያበቀለላትን ያቺ መበለት ሰምታ በእውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያ ልጇን ጠርቶ ወደ አጶሎ ሂድ ወደ እኔም ይምጣ ዘንድ በክብር ባለቤት በጌታ በኢየሱስ ክርስቶስ ስም እዘዘዋለሁ። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ ሂዶ አዘዘው። በጣዖቱም ያደረገውን ያ እርኩስ እርኩስ መንፈስ ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መቶ እኔ ሰው ሁሉ የማስት እንጂ አምላክ አይደለሁም ብሎ በህዝቡ ፊት ለፊት አመነ። ቅዱስ ቅዱሱን ትወጡ ዘንድ ምድርን አዘዛት ትውጣው ዘንድ ምድርን አዘዛት አዘዛትና ወዲያውኑ ዋጠችው። ጣውታቱን ከአገልጋዮቻቸው ጋር አጠፋቸው። ንጉሱን ከወገሮቹ ጋር አረፈ። ከዚያ በኋላ ከከተማ ውጪ እንዲጎትቱትና በመጋዝ እንዲሰነጥቋቸው አዘዙ። የሰማዕታት አክሊልን በመንግስተ ሰማያት ተቀበለች። ከዚያን ጊዜ በዚያን ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱን ሁሉ ደነገጡ። ሀፍረት ደግሞ እንዳይጨምርባቸው ከእነሱ እንዲያርፍ ራሱ በሰይፍ ይቆርጡ ዘንድ እንዲጽፉ ንጉስ ሊዳኖስ መከሩ። ያን ጊዜ የክቡር የቅዱስ ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ ድል አድራጊ ቅዱስ ጊዮርጊስ እጅግ ደስ አለው እሳት ከሰማይ አውርዶ ሰባ ነገስታት ያቃጠላቸው ዘንድ መከራውን በክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነ ወዲያውኑ እሳቱ ወርዶ ከሰራዊታቸው ጋር ሰባ ነገስታትን አቃጠላቸው ከዛም በኋላ ከዚህም በኋላ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጦ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስስለታለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምን እኔ ፈጥኜ ከመከራ አድነዋለሁ። ይህን ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱ ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማያት አክሊላትም ተቀበለ። ከአገልጋዮቹም የቀሩት ስጋ ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ወሰዱት። ቤተ ክርስቲያን ሰርተውም በውስጧን አኖሩት። ከእነሱን ቁጥር የሌላቸው ብዙዎች ድንቆች ድንቅ ታምራቶችን ተገለጡ። እግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ ረዴቱ በረከቱ ከሁላችንም ከክርስቲያን ወገኖች ከስጋና ከነርስ መከራ ይጠብቃ፣ ለዘላለሙ አሜን።